ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጠለን ይህ የጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን በወቅታዊ ጉዳዮች ዙሪያ ያዘጋጀነውን መርሃ ግብር ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክሽር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮ ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የዛሬው ዝግጅታችን በዋናነት አብይ አህመድ ላይ የሚያተኩር ነው። አብይ አህመድ በትናንትናው ዕለት መምህራንን ሰብስቦ ነበር። መምህራንን ሰብስቦ ጨጓራቸውን ሲልጠው ታይተዋል። እነዛ መምህራን ለስብሰባ የተጠሩበት ምክንያት የዳቦ ጥያቄ በማንሳታቸው የተነሳ ነው። መኖር አልቻልንም ሰርቫይቭ ማድረግ አልቻልንም፣ ገበያችንና ኑሮውን ሊመጣጠን አልቻለም የሚል ጥያቄ በማቅረባቸው የተነሳ ነው አብይ አህመድ መምህራንን ለስብሰባ መጥራት ያስፈለገው። እኒህ መምህራን ደግሞ እንደ ማንኛውም ኢትዮጵያዊ ሁሉ ሲያቀርቡት የነበረው ጥያቄ ሲያቀርቡት የነበረው ቅሬታ ምንድን ነው? አብይ አህመድ ፕሮጀክት ፕራዮሪቲ የሚባል ነገር ሊያውቅ አልቻለም። የሀገሪቱን በጀት ለቅንጦት ፕሮጀክት እየዋለ ነው። ለቤተ መንግስት ግንባታ ለሪዞርት ለሎጂ እና ለመሳሰሉን ነገር እየዋለ ስለሆነ አብዛኛው በጀት በቅንጦት ፕሮጀክት ላይ እየፈሰሰ ስለሆነ የደሞዝ ጥያቄያችን የዳቦ ጥያቄያችን ሊመለስልን አልቻለም የሚል ቅሬታ ነበር ሲያቀርቡ የነበረው። ከዚህ በተያዘ እንግዲህ የኢትዮጵያ የጤና ባለሙያዎች እንዳጠቃላይ የስራ ማቆም አድማ አድርገው መክረማቸው ይታወቃል። ከዛ በኋላ ደግሞ ያንን ፈለግ መምህራኖች ይከተላሉ ተብሎ ሲታሰብ ነበር አብይ አህመድ ከባለ ሀብቶች ከንግዱ ማህበረሰብ በማስከተል የሰበሰበው መምህራንን ሆኗል። ባለፈው እንግዲህ ባለሀብቶችን ሰብስቦ እናንት ሌቦች ከእናንተ መካከል እኮ 60 ፐርሰንቱ ሌባ ነው እያለ ልክልካቸውን ሲነግራቸው ነበረ። አብዛኞቹም ማለት ነው ካቀረቡት ጥያቄ መካከል አንድ መልስ የሰጣቸው ነገር የለም። እንደሁም ሲሰርማቸው፣ ሲያንቋሸሻቸው ነው ነበረ። ተቃዋሚዎችን፣ አማጽያንን የምትደግፉት በገንዘብ የምትረዱት እኮ እናንተ ናቸው። ሌብነትን በኢትዮጵያ እንድስፋፋ ያደረጋችሁት እናንተ ናችሁ። እዚህ መካከል ያላችሁት በእርግጠኝነት 50 60 ፐርሰንት ሌቦች ናችሁ እያለ ሲነግራቸው ነበረ። በተመሳሳይ መልኩ መምህራንን ወደ አዲስ አበባ ጠርቶ አንድ ቀን ጉብኝት ሲያስጎበኛቸው ዋለ። የጫካ ቤተ መንግስት ሪዞርቶችን፣ የኢትዮጵያ ሳይንስ ሙዚየምን እና የመሳሰሉትን ቤተ መንግስቱንም ጭምር ሲያስጎበኛቸው ዋለ። ቅሬታ የሚያቀርቡባቸውን ፕሮጀክት ካሳያቸው በኋላ ትናንትና አዳራሽ ውስጥ አስገብቶ ጨጓራቸውን ሲልጠው አይተናል። በጣም ሲናገር የነበረው ነገር ከመጸበላይ የሚከረክር ነው። ቤተ መንግስቱን እንዴት እንደገነባውና ባለ ሽንት ቤት እንዳደረገው ሲነግራችሁ ነበረ። የበፊቱ ሽንት ቤት ከዚህ ቤተ መንግስት ወጣ ስትሉ አምስት ኪሎ ሜትር ሳትጓዙ ሽንት ቤት ነበር የምታገኙት። በጣም ቆሻሻ ነበረ። እንደምታወት ግን መኖሪያ ቤቴን ፏ አድርጌ አሳምረዋለሁ እያለ ሲነግራቸው ነበር። እንግዲህ ያ ቤተመንግስት ወደ 20 ቢሊየን ብር ወጥቶበታል ነው የሚባለው። ከዛ ታችኛው ቤተመንግስትም ተከምጦ የከረመን ወርቅ እንዴት አድርጎ እንደወለወለው እናጸዳው ሲነግራቸው ነበረ። ፋሲልን እንዴት እናሳመረው በተመሳሳይ መልኩ ሲነግራቸው ነበር። የፋሲል ቤተመንግስት ላለፉት መቶ ዓመታት ምንም አይነት እድሳት አልተደረገለትም ነበረ ይሁንና እኔ ግን ፋሲልን አድሼ ያው እንግዲህ እንዴት አርጎ እንዳደሰው ተመልከቱ። ይሄንን አሁን ቤተ መንግስት ታይቶ ፋሲል ነው ብሎ መናገር ይቻላሉ? እስኪ ተመልከቱ። በኖራ ለቅልቆ ለቅልቆ ግሃ ቀብቶ ምን እንዳስመሰለው የምታወት ነው። ይሄ ቅርስ ማደስ ሳይሆን ቅርስ መደብሰስ ተብሎ ሊገለጽ የሚችል ነው። አብያ አህመድ ግን መምህራንም ቃስም ቤተ መንግስትን እንዴት እናሳመረው ሲነግራቸው ነበር። ሳይንስ ሙዚየምን እንዴት እነገነበው ጫካ ቤተመንግስትን እንዴት እነሰራው። ይኸው ያ ጫካ ቤተ መንግስት አይታችሁ ላለ እነዛ ሊሰራ የቻለው እኮ እናንተ በምትከፍሉት መዋጮ ነው በእናንተ አስተዋጽኦ ነው እያለ ሲነግራቸው ነበር። ግድቡንም አንስቷል አየር መንገድም እየሰራ ነው ብሎ ነግሯቸዋል። ደብረዘይት የሚሰራውን ወይም በእነሱ አገላለጽ ቢሾፍቱ የሚሰራውን አየር መንገድም አንስቶ ሲጀነጅናቸው ነበር። በሚገርም ሁኔታ ኢትዮጵያውያን በጥልቀት ማሰብ ብንጀምር ኖሮ ደብረ ዘይት ላይ የኢትዮጵያ አየር መንገድ ሊገነባ ነው መባሉን መቃወም ነበረብን፣ መቃወም ነበረብን። ለምን ኦሮሚያ ክልል ያለ ነገር በሙሉ የኦሮሚያ ነው እየተባለ ባለበት ሁኔታ ትናንትና አዲስ አበባ ተብሎ የተሰሩ ቤቶች አዲስ አበባ ላይ አይደለም ወደ ኦሮሚያ መካለል አለባቸው ተብሎ ትናንት የአዲስ አበባ ነዋሪዎች ነን ሲሉ የነበሩ ዛሬ ኦሮሚያ ነዋሪዎች እየተባሉ ባለበት ሁኔታ የኢትዮጵያ አየር መንገድ ዛሬ ደብረ ዘይት ላይ የሚሰራው ነገ የኦሮሚያ አየር መንገድ እንደማይባል ማስተማመኛችን ምንድን ነው? ማስተማመኛችን ምንድን ነው? አንደኛ አንገብጋቢ ነገር አይደለም። አሁን ባለው ሁኔታ የኢትዮጵያ አየር መንገድ ቦሌ ያለው በጣም ከበቂ በላይ ነው። ይገባ ቢባል እንኳን ዛሬም የኦሮሚያን ለነገር በሙሉ የኦሮሚያ ነው እየተባለ እየተቆጠረ ባለበት ሁኔታ ደብረ ዘይት ያሉ ኢትዮጵያውያን ከዛሬ ነገ ልቀቁ እንባላለን እያሉ በስጋት በሚኖሩበት ሁኔታ ደብረ ዘይት መሸጧ እየተነገረ ባለበት ሁኔታ እዛ ጋር የሚሰራን የኢትዮጵያ አየር መንገድ መቃወም ያስፈልግ ነበረ። ምክንያቱም የኢትዮጵያ አይደለም የኦሮሚያ ነው። አብይ አህመድ ግን የአየር መንገዱንም አንስቶ ለማሳመን ጥረት አድርጎ ነበር። የፈረደበት ማለት ህጻናት አለ ሁሌ የሚያነሳው ማለት ነው። ምምራንንም ትናንት ሰብስቦ ሰላሳ ሺ ማለት ህጻናት ሰርተና ሲላቸው ነበር፣ ሰላሳ ሺ እና በዚህ ጉዳይ ላይ ለማጣራት ሲሞክር ሰላሳ ሺ የት የት ተሰርቶ ነው? አብይ አህመድ የማይቆጠሩ ሪፖርቶችን ኤግዛጀሬት አድርጎ ያቀርባል እና ሰላሳ ሺ የት ነው የተሰራው? እንግዲህ አዲስ አበባ ላይ ነው ሰላሳ ሺ የሚባለው ብዬ ስጠይቅ ሰላሳ ሺህ እኮ የተባለው ለምሳሌ አንድ ሟለ ህፃናት ውስጥ ሰላሳ ክፍል ሊኖር ይችላል። ሰላሳ ክፍሎች ሊሰሩ ይችላሉ። ያ አንድ ሟለ ህፃናት ተብሎ ሳይሆን የሚቆጠረው ሰላሳ ተብሎ ነው የሚቆጠረው። ለምሳሌ ቦሌ አራብሳ ላይ አምስት ሟለ ህፃናት አሉ። እያንዳንዳቸው ሰላሳ ሰላሳ ክፍል ካላቸው 150 ተብሎ ነው የተያዘው። እንደዛም ሆኖ ግን ሰላሳ ሺህ አይሞላም የሚል መረጃ ደርሶኛል እና አብይ ትናንት መመራንንም 30 ሺህ ማለት ህጻናት ሰርተናል፣ ከስር ጀምረን ተማሪዎች ላይ መስራት አለብን ብለን ማሰባችን የተነሳ ዩኒቨርሲቲ ባንገነባም ሃይስኩል ባናስፋፋም ማለት ህጻናት ገንገንብተናል ሲላቸው ነበር። ስለ ትምህርት አብይ የሚወራበት ሞራል የለውም። በነገራችን ስድስት ሚሊዮን ኢትዮጵያውያን ህጻናት ከትምህርት ገበታ ውጭ ነው፣ ቤታቸው ቁጭ ባሉበት ሁኔታ መጪቱ ልጅ ላይ እየሰራን ነው፣ ህጻናት ላይ እየሰራን ነው ብሎ መናገር አይችልም። እና እንደውም መምህራንም ምንድን ነው ያላቸው እኔና እናንተ ድልድይ ነን ይላችኋል ማለት ነው ድልድይ ነን እና ብዙ ነገር እየሰራን ነው እባካችሁ ኢትዮጵያውያን ዐይናችሁን ግለጡና ተመልከቱ የምንሰራው ልማት አለምን እያስተመመ ነው እና ዐይናችሁን ገልጣችሁ ተመልከቱ ሲላቸው ነበር እኔና እናንተ ድልድዮች ነን መሸጋገሪያዎች ነን ቀጣው ትውልድ እንዲያልፍለት እየሰራን ያለ ነው ብሎ ሲነግራቸው ነበር። የሚገርመው ሁኔታ ግን የስልሳዎቹን ትውልድ እነ ብርሃኑ ነጋ እና የድሮ የኢህአዴግ ባለስልጣናትን ሰብስቦ ስድስት ሚሊዮን ሕፃናት ቤታቸው እንዲውሉ ያደረገው አብይ አህመድ፣ ወጣቶችን ነፍስ ያላወቁ ልጆችን ው መታወት ማለት ነው ወደ ጦርነት እየላከ ያለው አብይ አህመድ፣ ሕፃናትን ወጣትን ወደ ጦርነት በማዝመት እናንተ ሙቱልኝ እኔም መቼኝ አይነት ፍልስፍና የሚያራምደው አብይ አህመድ ለቀጣው ትውልድ እየሰራ ነው ብሎ ሲያወራ አለማፈሩ። ለምሳሌ ያህል አብይ ወደ ስልጣን ከመጣ ጊዜ አንስቶ ሶስት ሚሊዮን ኢትዮጵያውያንን ጠረጣጥፎ በልቷል፣ ገሏል። በተለያዩ ጦርነቶች ላይ ሶስት ሚሊዮን ኢትዮጵያውያን ረግፏል። እነዛ ሶስት ሚሊዮን ኢትዮጵያውያን እኮ መጪው ትውልድ እየተባሉ ፕሮፓጋንዳ ሲሰራባቸው የነበሩ ናቸው። አዛውንቶች እኮ አይደሉም። የተገደሉት ወጣቶች ናቸው፣ ህፃናት ናቸው። እና የስንት ሰዎቹን አንጋፋ ጀኔሬሽን ሰብስበው ለእነሱ ምቾት ህፃናትን እየገበረ የሚገኘው አብይ አህመድ እኔና እናንተ እኮ ድልድዮች ነን መሻገሪያዎች ነን እያለ ሲናገር ነበር። እስቲ ቀንጨብ ቀንጨብ ባድርግ ያዘጋጀሁትን ጋብዣችሁን። መለስ እንዴት ለመቶ ዓመት ያንን ነገር ሳንጠግ ኖርን ብሎ መጠየቅ ሲገባው እንጠግ ነው ሲባል አትንኩት ነው ያለው። ውሸትና ጩኸት በርትቶ አንድ ቀን አገልግሎ የማያውቁ ሰዎች አንድ ቀን ለፍቶ የማያውቁ ሰዎች እንዳሻቸው የተነጩበት ዓለም የተፈጠረው እኮ የት ሰርተሃል ብሎ የሚጠይቅ ሰው ጠፍቶ ነው ምን ሰጠሃል አንተ ምን አገለገልክ? ከአንተ ምን እንማር ብሎ በምክንያት አድርጌ የሚያደርግ ሰው ጠፍቶት ገበታ ላይ ያለው ሶስት እንጀራ ከሆነ እኛ አስር ሰዎች ከሆነ እዚሁ ገበታ ላይ ያለውን እንጀራ ነው የምንሻማው። ሶስቷን ለአስር። ልባም ሰዎች፣ ለትውልድ የሚያስቡ ሰዎች፣ በተለይ መምህራን ሲሆኑ ማሰብ ያለባቸው እንዴት ገበታው ላይ ያለውን ማድ አምስት፣ ስድስት፣ ሰባት፣ አስር እናድርገው፣ ገበታውን እናስፋው እንጂ ያለችውን ብንሻማ እሷን ብንቀራመት እኛም በደህንነት ልጆቻችን ከዛ የባሰ ደህንነት ይጠብቃቸዋል። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካቸው ዐይናችሁን ግለጡ። ዓለም እኮ የተደነቀ ያለው በኢትዮጵያ ስራ ምን፣ ለምን ትገረማላችሁ? ኮመርሻል ሎን ሳትወስዱ እዳ እየከፈላችሁ እንዴት ትለማላችሁ እኮ ነው ዓለም እያለ ያለው። ይኸው የሥላሴ ቤተመንግስት እኮ ሀምሳ ዓመት ተዘጋ። እሳቸው ሞቱ። ደርግ አስራ ምናምን ዓመት ዘጋ። እዚህ ገባ አልፈልግም አለ የፊውዳል ስለሆነ ኢህአደግ ሀያ ምናምን ዓመት ወይ ሰላሳ ዓመት ከኛ ጋር ተደምሮ ዘጋ ከ50 ዓመት በኋላ ሰው አደሰላችሁ ትውድ አደሰላችሁ አድራሾች ነን ወደ ብልጽግና አድራሽ ነን ያሻነውን ነገር ማድረግ አንችልም አንችልም ማመን አለባችሁ ይሄን ጉዳይ አድራሽ ነን እኔና እናንተ አድራሽ ነን ልጆቻችን ናቸው ብልጽግናን የሚያዩት ያው እንደሰማችሁት ነው እንግዲህ አብዛኛው መምህራን አብይ አህመድ በሚሰራቸው ፕሮጀክቶች ደስተኞች አይደሉም እንደ ኢትዮጵያ ሁሉ ደስተኞች አይደሉም እሱ እነዛን ነገሮች ሲመለከት አንድ ባለሀብት ለምሳሌ ፋብሪካ ተክሎ የሆነ ኢንቨስትመንት ስራ ሰርቶ ያን ሲመለከተው እርካታ እንደሚሰማው ሁሉ አብይ አህመድ የጫካ ቤተመንግስት ጋሂዶ ሂዶ ሲመለከተው እርካታ ውስጡን ሊያጥለቀልቀው ይችላል። ለነገሩ አብይ አንድን ነገር ሲያገኘው ሌላ ነገር ሰርች ማድረግ የሚወድ ሰው ነው። ለምሳሌ የምኒልክን ቤተመንግስት ገነባ፣ በደንብ አሰማመረ፣ ወደ ሀያ ቢሊዮን ብር አፈሰሰበት። ከዛ ገብቶ ሲኖርበት ግን እርካታ ሊሰማው ስላልቻለ እንደገና ሌላ ቤተ መንግስት መገንባት አለብኝ ብሎ አሰበ። የጫካ ቤተ መንግስትንም ከገነባ በኋላ ድፍን አዲስ አበባን አፍርሼ ሌላ ቤተ መንግስት ልገንባ ብሎ ሊያስቡሉ ይችላል። ለምን ውስጡ ወና የሆነ ሰው በቁስ ለመሙላት ይሞክራል። ለራሱ ማለት ነው፣ በቁስ ለመሙላት ይሞክራል። ውስጡ የመንፈስ እጥረት ያለበት ሰው በቁስ ራሱን ለመሙላት ይሞክራል፣ ግን መቼም ሊሞላ አይችልም። እና እነዚህ ፕሮጀክቶች በሙሉ ኢትዮጵያውያንን የሚያበሳጩ የሚያናድዱ የኢትዮጵያውያንን የለቡር ነጥቆ የሰራቸው መሆኑ የተነሳ ቅሬታ የሚቀርብባቸው ቢሆንም አብይ አህመድ ግን መምህራን ካስጎበኘ በኋላ እነዚህ ሁሉ የተሰሩት እኮ በእናንተ መዋጮ ነው ሲላቸው ነበር። አንድ ሊመልስላቸው የሞከረው አብይ አህመድ ከደሞዛችሁ 30 ፐርሰንት እየተቆረጠባችሁ መሆኑን ነግራችኋለሁ እና ያለእናንተ ፈቃድ 30 ፐርሰንት እየተቆረጠባችሁ ከሆነ ይሄ ጉዳይ ወንጀል ነው ይላቸዋል። ማለት ወንጀል ነው ሲላቸው መምህራኖች ብቻ አጨበጭበዋል። ያጨበጭባሉ ግን፣ ከዛ በኋላ ምን ብሎ ይቀጥላል? በነገራችን ላይ ግን እነዚህ ቤተመንግስት እየተገነባ ያለው ርናሃላ እየተገነቡት ያለው እኮ እናንተ የምታዋጩት መዋጮ ነው። ስለዚህ መዋጮ ለምን ከፈል ብላችሁ ባትን ገፈገፉ ጥሩ ነው ማለት ያጠቃልለዋል። እና መምህራኖች ይዘው ከመጡ ጥያቄ መካከል አንድ እንኳ የመለሰላቸው የለም። እዚ ይልቅ ቅሬታ የሚያቀርቡባቸውን ፕሮጀክቶች አሳይቶ በነሱ ጀንጅኖ አሳምኖ ሊልካቸው ሞክሯል። መምህራኖች ፊታቸውን ስትመለከቱ ደስተኞች አደሉም። ለምሳሌ የዩኒቨርሲቲ መምህራን ከቀረጥ ነፃ መኪና ወደ ሀገር ውስጥ ለምን አይገባለንም ብለው ጠይቀው ነበረ። እኛ የዩኒቨርሲቲ ተማሪ በነበርንበት ሰዓት ላይ እያንዳንዱ ሌክቸር ለምሳሌ መኪና ነበራቸው ከውጭ ሲመጡ ተምረው ሲመጡ መኪና ይዘው ይመጡ ነበረ። ፓርኪንግ ሎት ነበራቸው። እዛ ፓርኪንግ ሎት ላይ የመምህራን መኪኖች ተደርድረው እናይ ነበር። አብይ አህመድ ግን ይህን ጥያቄ በማንሳታቸው ሲያሸማቀቃቸው ነበረ። ጀዋረን ለሁለተኛ ጊዜ ሲሰርበው ነበር ባለፈው ነጋሪዎችን ሰብስቦ የነበረ ሰዓት ላይ ጀዋር ላይ የሰነዘረውን ዘለፋ አምጥቶ ዛሬም መምህራን ላይ አንዳንዶች እኮ እንደዚህ ሊፈንጩብን የቻሉት የት ሰርተሃል፣ ሀገርህን በምን ዘርፍ አገልግለሃል፣ ኢትዮጵያ ውስጥ ምን አይነት ስራ ሰርተሃል፣ ምን አይነት አበርክቶ አድርገሃል ብለን መጠየቅ ባለመድፈራችን ነው እያለ ሲናገር ነበር። በነገራችን ላይ ጀዋር ላይ ብዙ የማቀርበው ቅሬታ ብቻ ሳይሆን ብዙ ቂም የያዝኩባቸው ነገሮች ቢኖሩ፣ ግን ሀገርን ለማገልገል ሲቪል ሰርማግ ብሎ በደሞዝ መቀጠር አያስፈልግም አያስፈልግም። ለምሳሌ በሶሻል ሚዲያ የሚሰራው ለህብረተሰቡ ድምፅ መሆን ቀላል ነገር አይደለም። የተገደሉ ኦሮሞዎችን አብይ አህመድ የሚገላቸው ኦሮሞዎችን ፎቶችን እያመጣ በኦሮሞ ህዝብ ላይ የሚፈጸመን ግፍ ማጋለጥ ይሄ ከስራዎች ሁሉ የላቀ ክቡር ስራ ነው። ክቡር ስራ ነው። አብይ አህመድ ግን ያንን እንደ ስራ አልቆጠረውም። እንደ አጠቃላይ መምህራንን ሰብስቦ አንድ ጥያቄ አልመለሰላቸውም። እና የጠቅላይ ሚኒስትሩን መድረክ በቴሌቪዥንም ጭምር የተከታተሉ መምህራን ከአመፁ ውጭ አማራጭ እንደሌለ የሚገባቸው ይመስለኛል። አብይ አህመድ ከእውነት የተፋታ ሰው መሆኑን አብይ አህመድ በራሱ ጊዜ የሚያደርገው ካልሆነ በስተቀር ከህዝብ መጥቶ የሚመልሰው ጥያቄ አለመኖሩን በትናንትናው መድረክም አሳይቷል። መዋጮ መዋጮ እናንተ ሳታውቁ ከደሞዛችሁ በቀጥታ የሚቆረጥ ከሆነ ስህተት ሳይሆን ወንጀል ነው። ትክክል አለ። እናንተን ሳያማክሩ መቁረጥ ማንም ሰው አይችልም። ደሞዝ እኮ የግል ላብታችሁ ነው። አማክሯችሁ ናዋጣ ካላችሁ ብቻ ነው የሚደረገው። መዋጮ ግን ያስፈልጋል ወይ አያስፈልግም ያላችሁ እንደሆነ ምርጫ የእናንተ ነው፣ ግዴታ አይደለም። እኔ በመዋጮ ነው ይሄን ግቢ የሰራሁት፣ ትናንት ሳይንስ ሙዚየም የሰራሁት። በጣም አብዛኛው ነገር እንደዛ ነው። እንኳን እናንተ የውጭ ሰው እያዋጣ ስለሆነ ለምን ያለን ሪሶርስ ውስን ነው። ተሻምተን ካላመጣን በቀር ስራ አንሰራም። ወንጪ፣ ጎርጎራ፣ አላላኬላ፣ ጨበራ ምናምን ይባል በሙሉ ከመዋጮ ነው። እሱ ሁሉ ይቀራል ማለት ነው። ወደ ሁለተኛው መረጃ ስንሸጋገር እንግዲህ በዓለም ደረጃ ግዙፍ ግዙፍ የሆኑ ጦርነቶች እየተካሄዱ ይገኛሉ። በኢራንና በእስራኤል መካከል ቅልቅ ያለ ጦርነት ተከስቷል። በራሻና በዩክሬን መካከልም ያለው ጦርነት እየተስፋፋ እየተጠናከረ መጥቷል። እነዚህ አይነት ጦርነቶች አብይ አህመድ ከመጠን በላይ የሚፈልጋቸው ናቸው። ትልልቅ ጦርነቶች ሲኖሩ ትንንሽ ጦርነቶች፣ ትንንሽ ጭፍጨፋዎች ርዕስ መሆን አይችሉም። የዓለም ሚዲያ ቀልብ የሚስዋ አይደሉም። እና አብይ አህመድ ዓለምም ሰላም እንድትሆን አይፈልግም። በኢራንና በእስራኤል መካከል ግጭት መቀስቀሱ ወደ ጦርነት መግባታቸው ለእሱ መልካም አጋጣሚ ነው። ምክንያቱም አማራ ክልል ገብቶ በድሮን የፈለገ ጭፍጨፋ ቢፈጽም ርዕስ መሆን አይችልም። ርዕስ መሆን አይችልም። የዓለም ሚዲያዎች አጀንዳቸው የኢራንና የእስራኤል የዩክሬንና የራሽያ ጉዳይ ስለሚሆን በኢትዮጵያ ደረጃ ለሚፈጽመው ጭፍጨፋ እንደምቹ መጋረጃ ሆነው ያገለግሉታል። ስለዚህ አብይ አህመድ እንደዚህ አይነት ነገሮችን እንደጸጋ ነው የሚመለከታቸው። ሶ ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ምንድን ነው? ይህንን በዓለም ደረጃ እየተከሰተ ያለ ትርምስ እንደ መልካም አጋጣሚ በመጠቀም አብይ አህመድ የድሮን ድብደባ ለማድረግ ማቀዱን የደረሰን መረጃ ያመለክታል። ስለዚህ የፋኖ መሪዎች ጥንቃቄ ማድረግ አለባችሁ። በተሽከርካሪ ተጭናችሁ የምትንቀሳቀሱ፣ በአንድ አዳራሽ ቁጭ ብላችሁ የምትወያዩ የፋኖ አባላት ጥንቃቄ ማድረግ መቻል አለባችሁ። በተቻለ መጠን ርቀትን ጠብቆ መንቀሳቀስ ያስፈልጋል። በነገራችን ላይ ከዚህ በፊትም በጠረስ ሚዲያ እንደተናገርኩት አንድ የፋኖ መሪ መሪዎችን የፋኖ ተዋጊዎችን ሰብስቦ አንድ አዳራሽ ውስጥ ካስቀመጠ ነገር የሚፈጸመው የድሮን ጭፍጨፋ ኃላፊነቱን መውሰድ ያለበት ራሱ ነው። ዛሬ የአብይ አህመድ ትንንሽ ድሮኖች የተለያዩ አይነት ለስለላ የሚያገልግሉ ድሮኖች አስገብቷል አስገብቷል ሶ የስለላ ስራ በየጊዜው ይሰራል። በቀላሉ ዐይናችንን ልናያቸው የማንችላቸውን ድሮኖች በመጠቀም የስለላ ስራ ይሰራል። ይህንንም እየሰራ መሆኑን መረጃዎች አመላክተዋል። ስለዚህ ይሄ እየታወቀ ባለበት ሁኔታ የፋኖ ተዋጊዎችን ሰብስቦ አንድ አዳራሽ ውስጥ የሚያወራ የፋኖ መሪ ይሄ አስተላለፉ ከብልጽግና ጋር መሆኑ መታወቅ አለበት። ልክ እነዚህ ሁሉ የፋኖ ተዋጊዎችን በአንድ ተሽከርካሪ ጭኖ ከቦታ ቦታ ማጓጓዝም መቆም መቻል አለበት። ይህ ከታማኝ ምንጭ የደረሰኝም መረጃ ነው እያጋሯቸው ያለሁት። አብይ አህመድ አሁን ነው አሁን ነው አማራ ክልል ላይ ድሮንም ድብደባም የከባድ መሳሪያ ማድረጊያ ጊዜው አሁን ነው ብሎ አቅዶ እየተንቀሳቀሰ ነው እየተንቀሳቀሰ ነው። ስለዚህ የፋኖ መሪዎች ጥንቃቄ ማድረግ አለባቸው። የስልክ አጠቃቀማችሁን ማሻሻል አለባችሁ። በተቻለ መጠን ይሄ ቀጥታ ስልክ ውይይታችሁን ማቆም አለባችሁ። አንደኛው በቀጥታ ስልክ ተደዋውላችሁ የምታወሩትን ነገር አውጥቶ እያሰጣው ነው። ሁለተኛ ደግሞ ለአገዛዙ የድሮን ጥቃት ተጋላጭ ስለሚያደርጋችሁ የስልክ አጠቃቀማችሁንም ማሻሻል መቻል አለባችሁ ማለት ወዳለሁ። ወደ ቀጣው ርዕስ ስንሻገር ከሰሞኑን የሚገራርሙ ጀግና ጀግና ልጆችን አተላል በትክክለኛ ያልሆነ መስመር ውስጥ የተሰማሩ ግን ትክክለኛ የሆኑ አርበኞች ዋጋ ከፍለዋል፣ ተሰውተዋል። እና በዚህ ጉዳይ ላይ ምንም ለማለት ወስኜ ነበር። ሆኖም ግን የተወሰነ አስተያየት ምስጠት አስፈላጊ መስሎ ስለታየኝ በስሱ የሚከተለውን እላለሁኝ። እንግዲህ አፋሕድም ትናንት አንድ መግለጫ አውጥቷል። ይሄ መግለጫ ምንለው የሚለው በሰሜኑን ሮዞን በዋላ ወረዳ ልዩ ሰሙ ቆማ በተባለ ቦታ የአማራ ፋኖውን ለቤት አማራ ጠቅላይ ግዛት እዝ በሰኔ 5 ቀን 2017 ዓመተ ምህረት እስከ አፍንጫው ከታጠቀ ያገዛዙ ጥምር እግረኛ ጦር ጋር ባደረጉ ከባድ ውጊያ በጠላ ላይ ከባድ ኪሳራ አድርሷል ይላል። ከዛ በኋላ በዚያው ወደ ውጊያ ከወገን በኩል እንደወትረው ሁሉ ለአማራ ሕዝብ የህልውና ትግል የሰማዕትነት ጽዋ የተከፈለ ሲሆን አንደኛ አርበኛ ደመስ ሲመረ፣ ሁለተኛ አርበኛ ኮራ ደረቤ፣ ሶስተኛ አርበኛ ጌታቸው አሻግሬ ለህዝባቸው ለዓለማቸውና ለድርጅታቸው በክብር እና በጀግንነት ተሰውተዋል ይላል። ሁሌም መሐሪ የሆነው ፈጣሪ ሰማዕታቱን የአርበኛ ደምስ ሲመር፣ የአርበኛ ኮራ ድርቤና የአርበኛ ጌታቸው አሻግሬ ነፍስ በጸደገነት እንዲያኖርልንና ወዳጅ ዘመዶቻቸውን እንዲያስራናል እንመኛለን። ክብር ለሰማዕታት፣ ድል አማራ ፋኖ ህዝባዊ ድርጅት፣ ድል አማራ ህዝብ ይላል አፋሕድ ያወጣው መግለጫ። አው የወንድሞቻችንን ነፍስ ባጸደ ገነት ያኖርልን ለቤተሰቦቻቸው ለመላው አማራ መጽናናትን ይስጥለት ማለት እወዳለሁ። እኔም ከዚህ ባለፈ ግን እነዚህን ጀግኖች አስበላቸው ራሱ አፋሕድ ሆኖ መታወቅ አለበት። እንደምታስታውሱት በተደጋጋሚ ኮሎኔል ፈንታውን በተመለከተ ኮሎኔል ፈንታው ስለሚመራው ጦር የኮሎኔል ፈንታው ጣፈንታ ሁለት ነው። አንድ ተደራድሮ ወደ አገዛዙ ጉያ መግባት ልክ እንደነ ጸላሉ፣ እንደነ አማኑ እንደነበለጠ ሁሉ ተደራድሮ መግባት። ሁለት ደግሞ ጦሩ ማስበላትና እሱም በመጨረሻ መስዋዕትነት መክፈል በማለት በተደጋጋሚ በዚህ ጉዳይ ላይ ፕሮግራም ሰርቻለሁ እና አሁን የተከሰተው ያ ነው። ኮሎኔል ፈንታው ጦሩን አሰልፎ የአብይ አህመድን የኮሪደር ልማት ሲጎበኝ ባይታይም ጦሩ ግን እያስበላው ነው። ይስ እያስበላው ነው። በጣም አናሳ የሆነ ጦር ይዞ ለብቻው ተነጥሎ የሚንቀሳቀስ ከመበራት በዘለለ እጣፈንታ የለውም። እጣፈንታ የለውም። ትናንትና እኮ እነ አብዱ ሁሴን ጋር እየተደዋወሉ የሚነጋገሩ መረጃ የሚሰጡ ሰዎችን በስልክ ጭምር ድምፃቸው ተቀርቶ ወጥቶ ስንሰማ ነበር። አለ እንደዛ አይነት ኃይሎች ያሉበት ስብስብ ለዚያውም ተነጥሎ እየተንቀሳቀሰ ባለበት ሁኔታ እነዚህ አይነት አደጋ መከሰቱ የሚቀር አይደለም። አርበኛ ደምስ ሲመር ማለት እንግዲህ በአማራ ክልል ውስጥ ብዙ ነገር ያደረገ ጀግና ነው። ብዙ ነገር ያደረገ ቅን አመለካከት ያለው ጀግና መሆኑ ይታወቃል። ሌሎቹም እና አርበኛ ኮራ ደረቤ፣ አርበኛ ጌታቸው አሻግሬ ስመጥር የሆኑ አርበኞች ናቸው። እነዚህ አርበኞች ወሎ ላይ ያለው ሀይል ወደ አንድ ቢመጣ ኖሮ ኮሎኔል ፈንታው ወይ አፋ አድርጋ እየሰራ ነው አንለው ወይ ደግሞ አፋ በሀጋ አልተቀላቀለ እንዲሁ መሀል ላይ እየተጓዋለለ ጀግኖቹን እያስበላ ነው። ትናንትና ፀሐይ መውጫ አካባቢ የተከሰተው ነገር የሚዘነጋ አይደለም። ብዙ ጀግኖች እዛም ላይ ዋጋ ከፍለዋል። እነ ሰለሞን ድሮን ጭምር ተሰውተዋል። ዛሬ ደግሞ እና አርበኛ ደምስ ሲመርና እና አርበኛ ኮራ ደርቤ ደግሞ ተመሳሳይ ጽዋ ተጎንጭተዋል። ወይ ወንድሞቻችን ህልፈት በጣም ያሳዝናል። እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ከዚህ በፊት እንደምናገረው ዛሬ ከአፋሕድ ጎን ተሰልፈው ዋጋ ቢከፍሉ የተሰዉት ለአማራ ህዝብ ነው። የተሰዉት ለአማራ ህዝብ ነው። ታሪካቸውን እንጽፋለን፣ ያው እናደርጋችኋለን። አሁንም ቢሆን ግን ማስተላለፍ የምፈልገው መልእክት እባክ ኮሎኔል ፈንታ ሆይ፣ እባክህ ከምሬ ወዳጆ ተነጥለ፣ አሁንም ያለ ዕጣ ፈንታ ሁለት ነው። አንድም እነነጸዳሉ እጅ መስጠት፣ ሁለት ደግሞ ጦርህን አስፈልተ መስዋዕትነት መክፈል ዕጣ ፈንታ እና ይቅር እና አፋሕድ የሚባል በገሃድ የሌለ እስክንድር ነጋ ቅዠት የሆነ ድርጅት መከተሉ ትተ አሁንም ከአፋ ባህ ጋር ተቀላቅለህ አብረህ ብትሰራ ጥሩ ነው። እና ምሬ ወዳጆም እና ሄኖካድሲም ኮሎኒሉ የሚያቀርበው ጥያቄ በእናንተ አቅም የሚመለስ ከሆነ የሚፈልገውን ስልጣን ልትሰጡት ይገባል። አብራችሁ ስሩ፣ አብራችሁ ስሩ። ከስራ ያሉ ጀግና ጀግና አርበኞችን አታስበላቸው አታስበላቸው። አሁን ባለ አቅም፣ አሁን ባለ ይዞታ ከሸዋ ተንደርድሮ መጥቶ የሚደርስልህ የለም። ከጎንደር ተንደርድሮ መጥቶ የሚታደግህ የለም። ሰው አንድ ጥቃት ሲከሰት ቀድሞ ሊደርስልህ የሚችለው እዛው ወሎ ምድር ላይ የሚንቀሳቀሰው አፋባ ነው እና በነምሬ ወዳጅ የሚመራው ምስራቅ ምራፋ ነው የሚባለው። ዛሬ አፋባ ብሎ ከሌሎች ወንድሞች ጋር አብረው እየሰራ ያለበት ሁኔታ ነው ያለው። ከነሱ ተነጥለህ የትም ስለማትደርስ አሁንም ቢሆን ራስህን ገምግመህ ራስህን ገምግመህ ወደ ትክክለኛው መስመር ብትመለስ ጥሩ ነው በተረፈ እነዚህን ጀግኖች ያስበላቸው አንተነ በአንተ ውሳኔ መሰረት ነው የተበሉት የተገደሉት በብልጽግና ጥይት ቢሆንም መስዋዕትነት የከፈሉት ግን በአንተ ውሳኔ መሰረት ነው ይህንን መቀበል ያስፈልጋል ማለት እወዳለሁ በተረፈ አብራችሁ ውስጥ ለቆያችሁ አመሰግናለሁ የጠለስ ሚዲያ መንበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ ሸር እያደረጋችሁ በማጋራት ጠለስ ሚዲያን አበረታቱ። ላለው አመሰግናለሁ።